ይስ ሰላም ሰላም ሰላም፣ ነን። እንዴት ነው? እግዚአብሔር ይመስገን ሁሉ ሰላም ለን። አልሐምዱሊላህ። እሺ፣ አንተ ጥያቄ አለኝ። እሺ፣ ጥያቄሽ ምንድን ነው? ሙስሊም ክርስቲያኑ ማን ነው? ግን ስልጣን የሰጣችሁ ተመራመሩ የሚለው አጣሪ ተመራመሩ ብላችኋል። ለነ መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ ተመራመሩ ይላል። ተመራመሩ ይላል። አዎ፣ ማስረጃ እራስ አለኝ ቃሌን አክብሮ ነው እንጂ ተመራምሮ አላልም። የሱን ስራ መመራመር አይቻል አይቻል። ተመራምርህም ልታገኘውም አትችለው ይላል። ማስረጃ ልስጥሽ ወይ? ያልኩሽ ነው። ከገዛ መጽራሽ ላሳይሽ አታገኘውም። ብትመራመር ብትመራመር አታገኘውም። ወንድም ላሳይ ኮሜንትን መሰብሰብ ገንዘብ መሰብሰብ፣ አታርጉት፣ ፈጣሪያችን አታርጉት፣ ባካችሁ አታርጉት። በእናንተ የመጣ ምጽት ሌላው ላይ ስለሚደርስ የእሱን ስራ አትመራመሩ፣ ቃሉን ተከተሉ። ታላከበር አታከብር። እውነት እልሃለሁ፣ ታላከበር አታክብር፣ አታክብር። ስሙን አታንሱት፣ ከፍ ዝቅ አታድርጉት። ወንጀል መጽሀት ነው የምታመጡት። እውነት እልሃለሁ ወንድሜ፣ እውነት እልሃለሁ፣ መጽሀት ነው የምታመጡት። አትመራመሩ። ኦርቶዶክስም ቤተክርስቲያን ሄድና ስገድ። ቃሉን ብቻ ይዛችሁ ኑሩ። አትመራመሩ።

ማየት አልፈለገች። እኛ ያለውን ቃል ነው ምናላ። በዚያ ላይ አትመራመሩ ማለት የፈለገችው ስለ አምላክ ያለውን እየተፈላሰፋችሁ ፍልስፍና ውስጥ እየገባችሁ አምላክን ዝቅ ከፍ ዝቅ አታድርጉ ነው። ይህን ልጅና ሀያ አራት ሰዓት እንደዚህ ለሚያደርጉ ተሳዳቢ መምህሮቻችሁ ንገሯቸው። እኛ እንደዛ እናደርግ ወረብ በልካባ። እኛ እንደዛ እናደርግ እኛ መጽሐፋችሁን ራሱ ስናረበው አምላክና የነብያትን ክብር ለመጠበቅ ነው። የሚገርማችሁ አብርሃምን ዝቅ ስናደርግ አይታቸውም። መጽሐፍቻቸው ላይ መጥተን ይስሐቅን ዝቅ አድርገናል፣ ያዕቆብን ዝቅ አድርገናል። ነቢያቶችን በፍጹም አናደርግም። በእነርሱ ላይ እየተዋሸውን እንዳሁም ይሄ ስህተት ነው እያልን እንከላከልላቸዋለን። የገዛ መጽሐፋቸው ውስጥ ገብተን ማለት መሲሆን ዝቅ ያደረገውን እያነሳን መሲሁ ይህ አይገባም እያል ከፍ እናደርግላቸዋል። እንዳሁ ገብታቸዋል። አረም ግን እናንተ ዲያቆኖች እንዴት እንደሚያደርጉ ከፍ ዝቅ እንደሚያደርጉ እንደፈለጉ እየተፈላሰፉ በቁርአና በሀዲት ላይ ሂዱና፣ አዳምጧቸው፣ ተከታተሉ ታውቃላቸው። ገብታቸው አለ እንዲህ አይነት ይህ ንግግርሽ እንደዚያ ነው መናገር ያለ እኛ እዚህ መተን እንዳሁም በአምላክ ላይ እና በነብያት ላይ እየተዋሸውን እናጸለዋለን እናጠራዋል። ይሄ ነው የሚገባቸው ኮያ ይገባቸው ም እያለን እንናገራለን። ጥያቄ ያለው ካለ መጠየቅ ይችላል። የኔ ጥያቄ ስ ነውእ ኒካ በጽሁፍ ማውረድ ይችላል ወይስ አይቻልም? ኒካ በጽሁፍ ይወርዳል። አንድ ባል በትክክል እሱ ከራሱ ከሆነ ፈትቼሻለሁ ብሎ የጻፈው ኒካ ይወርዳል። ግን እሱ እንደጻፈው እርግጠኛ ትሆን መጀመሪያ። ምክንያቱም ሌላ ሰው አንስቶ ቢጽፈው። ስለዚህ ነው በጽሁፍ ኒካ ይወርድም የተባለበት ምክንያት፣ ሸሪያ ፍርድ ቤት እስካልሄዱ ድረስ የተባለው የሸሪያ ፍርድ አንድን ነገር በመጠየቅ ባልም ሊያረጋግጥ ሳለ በእውነት አንተ ይሄ የጻፍከው አሁን የለኝ የጻፍኩት ካለ ይወርዳል። ይህን ሸሪያ ፍርድ ቤት ሳይሄዱ በፊት እሱ ካረጋገጠ አሁን ይሄ የጻፍኩት ካለ እና ይወርዳል።

እሺ የምናመልከው አምላካችን አላህ ይባላል። አላህ ብሎ ማለት ነው እነት ከሆነ መልካም አላህ አልኢላህ አልማዕቡድ ብልሐቅ በእውነት የሚመለከው ብቸኛው አምላክ ማለት ነው ትርጉሙ። አምላካችን አላህ ስብሓነ ወተዓላ የቀደሙትን ነቢያቶች ሁሉ ሲልክ የነበረ አምላክ ነው። እነዚያም ነቢያቶች ሲሰብኩት የነበረ አምላክ ነው። አምላክ ባህሪያቶቹ ምንድን ነው ከተባለው ወደዚያ ከመሄዳችን በፊት ነቢያቶች እንደሰበኩት ማስረጃ

ይስሐቅ ምን እያለ አስተማረ? አላህ ረበኩም ጌታችሁ እርሱ አላህ ነው አላቸው ይላል። ወረብ አባይኩም አልአወሊን የመጀመሪያዎቹም የቅድመ አባቶቻችሁም አምላክ እርሱ አላህ ነው እያለ ይነግራቸው ነበር። አብርሃም ወኢብራሂም ኢፍቃለ ሊቀውሚህ አዕቡዱ ላህ ወተቁሁ ዛሊኩም ኸይሩን ለኩም ኢንኩንቱም ተዕለሙን ይላል። አብርሃም ለህዝቦቹ ምን አላቸው? ህዝቦች ሆይ አላህን በብቸኝነት ተገዙ፣ እርሱንም ብቻ ፍሩት። የምታስተውሉ እንደሆናችሁ ይህ ለእናንተ የተሻለ ነው አላቸው ይላል። ሙሴ፣ ሙሴ ለህዝቦቹ ምን አላቸው? ኢነማ ኢላሁኩም ላህ ላኢላሀ ኢላሁ ወሲዐ ኩለ ሸይን ዒልማ ይላል። ሙሴ ምን አለ? አምላካችሁ እርሱ አላህ ብቻ ነው፣ ከእርሱ በስተቀር ሌላ ማንም አምላክ የላችሁም፣ እውቀቱ ሁሉን ቦታ ያካበበ ነው። እርሱም አላቸው ይላል። ይህ ነው እንግዲህ አምላክ አላህ ስብሓነ ተዓላ ባህሪያቶች። አምላክ አላህ ስብሓነ ተዓላ አለ እናዚ ገብረ አንድ ነው ብለህ ታምናለህ እሺ እንግዲህ ነቢያቶች ሲጠሩት የነበረ አንዱ አምላክ አላህ ነው። እግዚአብሔር ተብሎ የተቀመጠው መጽሐፍ ቅዱስ ላይ እግዚአብሔር የግዕዝ ቋንቋ እንደሆነ ታውቂያለሽ። ይህንን ስያሜ የኢትዮጵያውያኖች ክርስቲያኖች ለአምላክ ራሳቸው የሰየሙለት የሆነ ስም ነው። እኛ የታዘዝነው ደግሞ ምንድን ነው ከተባለ አምላክ ራሱ ስሙን ይነግረናል እንጂ እኛ በራሳችን ስምን አናወጣለት። ገብቶሻል አይደለ? እኛ ከራሱ ካንደበቱ የነገረን ኢንኒ አለ አላህ ይላል እኔ አላህ ነኝ። ላኢላሃ ኢላ አለ ከእኔ በስተቀር ሌላ ማንም አምላክ የለም ብሎ ስሙን ነግሮናል አይሻርላ እኔ ግን ያንን በራስ የተነስች ስሙን በየአገሩ እንደፈለግን ልናወጣለት አይገባም ለምሳሌ ኢትዮጵያ ክርስቲያኖች እግዚአብሔር ይሉታል ሌላ አለም ላይ ይህን ስም ያውቁታል ወይ የሌላ አለም ክርስቲያን ቢባል የትም አይታወቅም። የአረብ ክርስቲያኖች የፈረንጅ ክርስቲያኖች ጋር ብትሄጅ አምላክ እግዚአብሔር ነው ብትያቸው አያውቁትም ይህን ለምን በየአገሩ ሁሉም የየራሱን ስም አውጥቶ ይዟል አምላክ ይሄ ጥሯል ያከር ስተት ነው የዓለም ሙስሊሞችን ግን ለምሳሌ የተለያየ ቋንቋ የተለያየ ብሄር ይኑሯቸው፣ አምላክ ማን ነው ብትያቸው አንድ ስም ይነግሩሻል። አላህ ነው ይሉሻል። ለምን ከተባለ ያን አምላክ በነቢዩ በኩል የነገራቸውን ስም ራሱን ይዘዋል። የአረብ ክርስቲያን የአረብ ሙስሊም ማነው ነው አምላክ ብትይው አላህ ነው የሚለው የኢትዮጵያ ሙስሊም አላህ ነው የሚለው የአሜሪካ ሙስሊም አላህ ነው የሚለው። ነገር ግን የኢትዮጵያን ክርስቲያን አምላክ ማን ነው ብትለው እግዚአብሔር ይልሃል። የአረብ ክርስቲያን እግዚአብሔር ነው ወይ አምላክ ብላችሁ ብጠይቁት፣ አይደለም ነው የሚላቸው። ምክንያት ማን ነው ነው የሚላቸው። እንደውም አላህ ነው የሚለው። የአረቦችን መጽሐፍ ቅዱስ አሁን ከፍቼ ላሳይሽ ይችላለሁን? አምላክ አላህ ነው ነው የሚለው ከኦሪት ዘፍጥረት እስከ ራዕይ ድረስ። አሁን ስለ ሙሐመድ ነቢዩ ሙሐመድ ልታስረዳኝ ትችላለን? ይቻላል። ነቢዩ ሙሐመድ ሰለላሁ ዓለይሂ ወሰለም የመጨረሻ ነቢይ ናቸው። አላህ በቁርአን ላይ ሲናገር

የማርያም ልጅ መሲሁ ለእስራኤል ልጆች እንዲህ አላቸው ይላል እናንተ የእስራኤል ልጆች ሆይ እኔ ወደ እናንተ ለእስራኤላውያን የተላኩላችሁ መልእክተኛ ነኝ ከእኔ በፊት ያለውን የተውራትን የሙሴን መጽሐፍ የማረጋግጥ የማልክድ ሲሆን ከእኔ በኋላ የሚመጣውንም መልእክተኛና ነቢይ ስሙንም ሙሐመድ ወይንም አሕመድ የተባለውን የማበስራቸው መኛላቸው ይላል ያ ነው እና ነቢያችን ሰለላሁ ዓለይሂ ወሰለም ከነቢያቶች መካከል እንደ አንድ ነቢይ ናቸው የቀደሙትን ያለፉትን ነቢያት መንገድ ለተውለድ ያድሱ ዘንድ አላህ በመጨረሻው ዘመን ያስነሳቸው ነብይ ናቸው። ከእርሳቸው በፊት አላህ ማንን ልኳል ከተባለ እነ አዳም፣ እነ አብርሃም፣ እነ ኢስሐቅ፣ እነ ያዕቆብ፣ እነ ዮሴፍ፣ እነ ሙሴ፣ እነ ዮናስ፣ እነ ዘከርያስ፣ እነ ዮሐንስ፣ እነ ዒሳ ወይም መሲሁ ኢየሱስ ክርስቶስ፣ እነዚህን ቀደሙትን ነቢያት ሁሉ ልኳቸዋል። ይሄን አላህ በቁርአን ላይ ሲናገር ይላል

የመጀመሪያ የነበረ እምነት ክርስቲያን ነው? ኦርቶዶክስ ነው ወይስ ሙስሊም ነው? መልካም እንግዲህ አምላክ በነቢያት በኩል የደነገገው አንድ ሃይማኖት ነው። እኔ ከትናንት ወደ ጀምሮ ያስገባኝ አስገባኝ እያልኩ በአካውንት አታስገባኝም። በዚህ ያገኘው የጎደኛ ነው። መልካም እሺ እንግዲህ አምላክ በነቢያት በኩል የደነገገው አንድ ሃይማኖት ብቻ ነው። ሁለት ሁለትና ሶስት አራት ሃይማኖትን አልደነገገን። በፍጹም ገብራቸዋል

አብርሃምን ሙሴን መሲሁን ወይም ክርስቶስን አዘጀባቸው የነበረውን ሃይማኖት እያለ ይናገራል። እያሱ የኢስላም አምላክ በነቢያት በኩል ለሰው ልጆች ሁሉ የደነገገው ብቸኛው መለኮታዊ ሃይማኖት ነው ገፋቸዋል።

ያዕቆብ እንዲሁ ልጆቹን አደራ፣ ሙስሊም ሆኑ ልጆቼ ብሎ ሰብኳቸዋል። ወያዕቆብ ያ በነየ ኢና ላህ አስጠፋ ልኩም ዲን ፈላ ተሞቱና ኢላ ወአንቱ ሙስሊሙን ይላል። ያዕቆብ ለልጆቹ ልጆቼ ሆይ እነሆ አምላካችሁ አላህ አንድ ሃይማኖት ስላምን ብቻ ደንግጎላችኋል። አደራ ልጆቼ ሙስሊሞች ሁናችሁ እንጂ እንዳትሞቷላቸው አላቸው ይላል

ሙሴና ህዝቦች ሙስሊሞች ነበሩ። ወቃለ ሙሳ ያ ቀውሚ እንኩንቱ ማመንቱ ቢላሂ ፈዐለይሂ ተወከሉ እንኩንቱ ሙስሊሚን። ሙሴ ለህዝቦቹ ሙስሊሞች እንደሆናቸው በእርሱ በአላህ ላይ ተመኳላቸው ይላል። ሙስሊሞቹ ታዲያ ህዝቦቹ የሙሳ ህዝቦች ምንድን ነናሉ? ሙስሊሞች ነን ብለው ቃል በቃል ይናገራሉ። ረበና አፍሪቅ ዓለይና ሶብረን ወተወፈና ሙስሊሚን። ሙስሊሞች አድርገህ ግደልን አሉ ይላል። የሙሴ ህዝቦች የመጨረሻ ማንነት ቀስ ሐዋርያቶች፣ የመሲሁ ተማሪዎች፣ የክርስቶስ ተማሪዎች ቃል በቃል እኛ ሙስሊሞች ነን እያሉ ይናገራሉ። ምዕራፍ አምስት ቁጥር አንድ መቶ አስራ አንድ ሱረቱል ማኢዳ ላይ ምናለው፣ ሀዋርያቶች ወሽሐድ ቢአነና ሙስሊሙን አሉ። እኛ ሙስሊሞች መሆናችን እንመስክር አሉ ይላል። ሐዋርያቶች ቃል በቃል እኛ ሙስሊሞች መናሉ እና ለዚህ ነው አምላክ በነቢያት በኩል አንድ ሃይማኖት የደነገገላቸው ከሰው ዘር ከመጀመሪያው ከአዳም ጀምሮ እስከ መጨረሻው ዘመን ነቢይ እስከ ነቢይ ሙሐመድ ሰለላሁ ዓለይሂ ወሰለም ድረስ ህዝቦች ሙስሊም እንዲሆኑ አዟል። ሙስሊም ብሎ ማለት ለአንድና ብቸኛ ለሆነው አምላክ ታዛዥ መሆን ማለት ነው። ሌላ ይደለ እና ነብያቶች ሁሉ ለዚያ ለአንዱ አምላክ ታዛዦች ነበሩ። ያ አምላካቸው አንድና ብቸኛ ሆነ አምላክ ነው። በአንድነቱ ላይ ሶስትነት የለበትም፣ ብዜት የለውም። አምላክ አንድ ብቻ ነኝ ብሎ የሚናገር ነው። ያ አምላክ ዘ አለማዊ ህያው ነው። በህያውነቱ ላይ ሞትነት የለበትም። ስለ አንተ ኃጢአት ሞተላ አምላክ ብሎ ሂሳብ አምላክ አይሞትም። ያ አምላክ መለኮት ብቻ ነው። ሁሌ ባህሪው በመለኮትነቱ ላይ ሰውነት የለበትም። አምላክም ላይ ሰው ላይ ብሎ ሂሳብ የለም። እሱ አምላክ ብቻ ነው። ያ አምላክ ኃያል ነው። አሸናፊ ነው። በአሸናፊ ለሰው ችግር የለም

በቀደሙት ነቢያት ዘመንም ሰዎች ወደ እስላም ሲገቡ ጊዜ ይህንን ስለ አምላካቸው ምስክርን መስክረው ነበር የሚገቡት። ማስረጃ ከተባለ ሱረቱ አልማኢዳ ምዕራፍ አምስት ቁጥር አንድ መቶ አስራ አንድ ላይ ሐዋርያቶች እንዴት ሙስሊም እንደሆኑ ይነግረናል። ንም ምሲሉ ይናገራል። ወ አውሐይቱ ኢለል ሐዋርይን አንአሚኑ ቢ ወቢረሱል ቃሉ አመና ወሽሀድ ቢአነና ሙስሊሙን ይላል። አላህ ምን አለ? ወደ ሐዋርያቶችም የትእዛዝ ቃሌን ባስተላለፍኩ ጊዜ ይላል ምን የሚል ትእዛዝ፣ አንአሚኑ ቢ ወቢረሱሊ እናንተ ሐዋርያቶች ሆይ በእኔ በአምላካችሁ በአላህ እመኑ በላኩላችሁ መልእክተኛ እመኑ የሚል ትእዛዝ አያችሁ። ከዚያስ እ ቃሉ አምና እነሆ አምነናል አሉ። ወሽሐድ ቢአነና ሙስሊሙን እኛ ሙስሊሞች መሆናችንንም መስክር አሉ። ሙስሊም መሆናቸው የተመሰከረው በምንድን ነው ከተባለ በአንዱ በአምላካቸው በአላህ በማመናቸውና በመልእክተኛው በመሲሁ በማመናቸው ይሄ ነው። ስለዚህ ሰዎች በኢሳ ዘመን በአንድ በአላህ ያምናሉ፣ በኢሳ ወይም በኢየሱስ መልእክተኝነት ያምናሉ። በዚህ የሙስሊምነት ማረጋገጫቸው ነበር። ለዚህም ነው እኛ ሙስሊሞች መሆናችንን መስክር የሚለው ቃሉ መጨረሻ ላይ የሙስሊምነት ማስመስከሪያቸው በአንድ በአምላካቸው በአላህ በማመንና በመሲሁ በመልእክተኛነቱ በማመን ነበር። አሁንም አላህ በዚህ ዘመን ምን አለ? ፈኣሚኑ ቢላህ ወረሱሊ ወኒ ለዚ አንዘና ይላል። በእኔ በአምላካችሁ በአላህ እመኑ በላኩላችሁ መልእክተኛ በሙሐመድ እመኑ እያለ ይነግረናል። ያሸርላ እና ይህ ነው ከላይ ያለችውን ልጅ ፎኖ አድርጊያት። ዚክራ ትባላለች። እስላማዊ ትምህርቶችን ታስተምርሻለች። እሺ ስምሽ ማን ነበር? በእኔ ነው የሚያረጋት ይሄ የእኔ አይደለም እና በእኔ ያረጋት አለ። ስምሽ ማን ነበር? ይሰማሻል። ሰሊና፣ ሰሊና መቀየር ካልፈለግሽ ስሙ ችግር የለበት። መቀየር የምትፈልግ ከሆነ ደግሞ የአንቺ ምርጫ ነው፣ ችግር የለው። እዚህ ጋ እንትር በያት አናግራትና፣ በውስጥ አስተምሪያ። ሰላም ሰሌ ና በውስጥ በዚህ ሳይሆን በዚህ ስጽፍልሽ ይሄ ነው መልካም እሺ ጥያቄ ያለው ካለ መግባት ትችላላችሁ ክርስቲያኖች ካላችሁ መጠየቅ ትችላላችሁ መብታችሁ ማንኛውም ስላማ ጥያቄ